ባለፈው ሳምንት ሐሙስ ለት እና እሁድ ለት ቢኒያም ግርማይ ሁለተኛ ሁለት ጊዜ ወጥቷል። ስለዚህ ቢኒያም ግርማይ ስቴፕስ ኦን ፖዲየም ኦፍ ዘ ፈርስት ኤቨር ኤዲሽን ኦፍ ቀያ ከበጉትን አላነበውም፣ ግሳዊ የሆነ ነገር ክላሲክ። ስለዚህ ለማንኛውም አስራ አምስት ላይ ስቴፕስ ኦን ፖዲየም ተብሎ ነው ዜናው የወጣው እና መድረክ ላይ ወጣ እንደማለት ነው። ይሄ በነጭ አሰመርኩበት ፖዲየም የሚለው ይታያችኋል አይደለም? መድረኩ ላይ አይደለ ሶስቱ የቆሙት። ስለዚህ መድረክ ላይ መውጣቱን በስፖርት አንድ ተጫዋች ወይም አንድ ስፖርተኛ ፖዲየም ላይ ወጣ ሲባል ከአንድ እስከ ሶስት ወጣ እንደማለት ነው። ስለዚህ ከውድድሩ በኋላ ቢኒያም ግርማይ ምንድን ያለው አም ሃንግሪ ፎር ቪክቶሪ ኤንድ ኦልዌይስ ዋንት ቱ ዊን በት አም ሃፒ ቱ ቢ ኦን ዘ ፖዲየም ኤንድ ሆፕፉሊ ኔክስት ታይም ኦን ዘ ቶፕ ስፖት በማለት ነው የተናገረው። ስለዚህ ቢኒያም ግርማ ያው በዚህ ድል የተሰማውን ደስታን የገለጸው ከዛ በላይ ግን በዋናነት የተናገረው ምንን ነው? ም ሃንግሪ ፎር ቪክቶሪ በማለት ነው። ስለዚህ ለሆነ ነገር ሃንግሪ ነን ብለን የምናወራ ከሆነ ለዛ ነገር መራባችንን እየገለጽን ነው። በዚህ ጊዜ ቢኒያም ግርማይ ለድል እንደተራበ እየተናገረ ነው ማለት ነው። ኦልዌይስ ዋን ቱ ዊን፣ ሁል ጊዜ ማሸነፍ እንደሚፈልግ ነው የተናገረው። ስለዚህ የሆነ ነገር ኦልዌይስ ሁል ጊዜ ማድረግ የምንፈልግ ከሆነ እያነ ነገሩ ማድረግ እንፈልጋለን። በዚህ ጊዜ ማሸነፍ ነው በጣም ሃፒ ቱ ቢ ን ፖዲየም ነው ያለው። ያ ሁለተኛ ነው የወጣው። ሁሌ ማሸነፍ ፈልጋለሁ፣ ነገር ግን ፖዲየም ላይ ወይም መድረኩ ላይ በመውጣቴ በዚህ ጊዜ ሁለተኛ በመውጣቱ ደስተኛ እንደሆነ ለመሆን የተነገረው ኢን ሆፕፉሊ ኔክስት ታይም ኦን ቶፕ ስፖት ምናልባትም በሚቀጥለው ቶፕ ስፖት ከላይ አንደኛ ሆናለው ብሎ ያው ተስፋ እንደሚያደርግን የገለጸልን፣ ያ ሀሙስ ላይ ካሸነፈ በኋላ የሰጠው አስተያየት ነው። ሚ 18 ወይም ደግሞ እሑድ ዕለት ቢኒያም ግርማይ ስፕሪንት ቱ ሰከንድ ፕሌስ ኦፍ ሩድ ም ኮል በትክክል ያልኩት አይመስለኝም። ለማንኛውም በድጋሚ እሑድ ዕለት እዚህ ጋር እንደምንመለከተው ሁለተኛ ወጥቷል፣ ከጀምስ ማቴዎ ቨረናን ከሱ በኋላ ይሄ ሁለተኛ ከወጣ በኋላ የተነሳው ፎቶ ነው።